ሰላም ውድ የኑሮ በሸገር ተመልካቾቻችን፣ እንደሚታወቀው እንግዲህ አዲስ አበባ ላይ ብዙ የተለመዱ የመዝናኛ ቦታዎች አሉ። ዛሬ ግን ከነዚህ ከተለመዱ የመዝናኛ ቦታዎች ወጣ ያሉ አክቲቪቲ ያሏቸውና አዲስ አበባ ላይ እውነትም እነዚህ ቦታዎች አሉ ወይ የምትሏቸው አይነት የመዝናኛ ቦታዎችን ይዤላችሁ መጥቻለሁ። እኔም ገብቼ እስካያቸው ጓጉቻለሁ። እኔ ናኦሚ ነኝ፣ አብራችሁን ቆዩ። ተመልካቾቼ እንግዲህ አሁን የሚገኘው አትላስ የሚገኘው ሶሻል ሀውስ ውስጥ አርቶሎጂ ነው። አርቶሎጂ ከስሙ እንደምትገምቱት ስዕል እየተሳለ እየተበላ እየተጠጣ ቆንጆ ጊዜ የምናሳልፍበት መዝናኛ ኢቨንት ነው። ውስጥ ደግሞ ገብተን አብረን ያለውን ነገር እኒ ሰላም ሰላም እንዴትነሽ ጠናነኛና እኔ ዛሬ እንግዲህ አርቶሎጂ ሲመጣ የመጀመሪያ ጊዜ ነው፣ በጣም ጓግቻለሁ በነገራችን ላይ እና አንድ ከስተመር ወደ አርቶሎጂ ሲመጣ መጀመሪያ እንዴት ነው ጋይድ የምታደርጉት? መጀመሪያ ምንድን ነው እንዲያደርግ የምታደርጉት? ሶ መጀመሪያ ሪዘርቭ ቢያደርጉ ይመከራል። ካረጉ በኋላ ቡክ ያደረጉትን ሊስታ ያለው አረፍ ካሉ በኋላ ቀጥታ ወደ ፓኬጅ ሜኒ ኦርደሩ እንዲመጣ አረጋለሁ። ስለዚህ ከሜኒ ውስጥ የምትፈልጊውን ነገር ትመጫለች እንደምታየው ካንቫስ አለ፣ ፖት አለ፣ ያው ደግሞ ቦርሳ አለ። እዚህ ከሶስቱ የምትፈልጊ የሆነ መርጠሽ እንድትስይ ኦፈር እሰጥሻለሁ። ስለዚህ ቦርሳው ላይ ይሳላል ማለት? ቦርሳውም ላይ ይሳላል፣ ካንቫሱም ላይና ፖቱ ላይ የፈለግሽውን ዲዛይን ማድረግ ትችያለሽ ማለት ነው። ኦኬ፣ በጣም አሪፍ፣ በጣም ኤክሳይቲንግ ነው። እዚህ ሜኑ ላሳይሽ። እሺ አሳይ። ሶ ሜኑው መጀመሪያ እንዲመርጡ ይደረጋል። ምግብ ይበላለው፣ መጠጣለው ለማይጠጣ ሰው ደግሞ ሶዳ እና ዋተር አለው። ስለዚህ ከዚህ ውስጥ የምትፈልጊው መርጠሽ ማዘዝ ትቻለች ማለት ነው። ስለዚህ ነው የምልምረጠ እሺ እንግዲህ እኔ ፓስታ ግላስ ኦፍ ዋይን እና ካንቫስ አዝዣለሁ። ስለዚህ ያዘዝኩት እስኪመጣ መጀመር እንችላለን። ይቻላል። ስለዚህ አይ ቲንክ ከካንቫስ ከፎቶና ከቶት ባግ ካንቫስ መርጫል ካንቫስ መርጫለሁ። እንደኔ አሁን እኔ አሁን ለምሳሌ ዛሬ የመጀመሪያ ነው ስስል፣ ከዚህ በፊት ምንም አይነት የስል ተሞክሮ የለኝም እና እንዴት ነው ጋይድ የምታደርጉት? ሶ እኛ አርቶሎጂ ቤዚክሊ ስንመጣ አርት ቴራፒ በሚለው ፎርማት እንጂ በሁሉም ሰው ይስላል ወይ ደግሞ አርቲስት ነው ብለን ስላልመጣ ኤኒዋን ከን ዱ ዋትኤቨር ዘይ ዋና ዱ። ግን አንቺ መጥሽም ታንጸባርቂ ነገር ሙሉ ቀለም ብትቀቢ ምናምን ማንም ሰው ኢንተርፌር አያደርግሽም። ሁለተኛ ደግሞ ጋይድ ብዙ ጊዜ አናደርግ ቀለም ካልሆነ በስተቀር ት ዋንት ዘም ሰዎች ራሃቸው ፊገራውት አድርገው ህዝብም ሆነ ከምናምን አይተው ከጓደኞቻቸው ጋር እዛው ፊገራውት አድርገው ቺል አድርገው እንዲሄዱ ነው ዊች ኢዝ እንዴት ነው ፕሌይፉል እንዲሆን ማለት ሞመንቱ ጋይድ መደራረግ ማናረግበት ምክንያት ኢትስ ቢኮዝ ዊ ዋን ሜክ ኢት ቴራፒቲክ ሞመንት። ስለዚህ እኛ ስናቀርብሽ ቀለሙን ሙሉ አንቺ ጋር ይቀመጣል። ቡሾቹ ሴሎች፣ የምትፈልጊያቸውን ነገር ፕሮቫይድ እናደርጋለን። ስለሽ ስጨርሽ እንግዲህ የበላሽን መሳል ትቻለሽ ከበላሽ በኋላ

ተመልካቾች እንግዲህ አሁን ካንቫሴ ተሰጥቶኛል፣ ቀለሞችም አሉ እንደምትመለከቱት። ስለዚህ መሳል ልጀምር ነው። ለስዕል አዲስ ነኝ እና ደግሞ ጉበት ሰዓሊ የሚባል አይነት ሰው አይደለሁም። አብራችሁኝ ቆዩና እስኪ እንግዲህ ስዕሌ ምን እንደሚመስል ትከታተላላችሁ። ተመልካቾቻችን እንግዲህ አሁን ኦርደር ያደረኩት ምግቤ መጥቶልኛል።

እንዴት ነበር እንግዲህ? ስዕል ጨርሻለሁ ዋላ ኮሜንት እንድትሰጭ እንዴት ነበር ስሜቱ? ከኮሜንቱ በፊት ስሜቱ በጣም ደስ ይላል። ቱ ቢሆንስ? ነጻ አድርጎሻል ብዬ አስባለሁ። በጣም ነጻ ሆኜ የሳልኩት እንደምታዩ እንደምትዩ እንግዲህ አስቀኝ ነው የሳልኩት ነገር። ኢንስፓሬሽን ነበረ ሸየሹ ነገር ነበር? አዎ ኢንስፓሬሽን ነበረኝ። አንድ ፎቶ እያየሁ ነበረ የሳልኩት ግን

ሰው የሳሉትን ስዕል እንዲያስረዱን ወይ ደግሞ ምን እንደሳሉ ይነግሩናል፣ ወይ ደግሞ ካሳቃቸውን በጣም ነው ብቻ አብረን ፈን ለማድረግ እንሞክራል አንዳንዱ ደግሞ በጣም ፐርፌክት የሆነና ይችል ነበር እንደ የሚለውን ቪዣ ላይ ዛረግዋል። ግን ደግሞ የመጣት ፍላጎት አላቸው የተሳለ ሰው ይጠብቃል ስኬች ለማድረግ መጀመሪያ ስመጣ የሆነ ስዕል ኖሮ ነበር። ግን እንደዚህ መሆኑ በጣም አሪፍ ነው። ላይክ ሞር ፍሪደም ስለሚሰጥ ለሚመጡ ከስተመሮች አሪፍ ነው። ስለዚህ አሁን እንግዲህ ሰዎች ብቻቸውን ሲመጡ እንደ ፋሚሊ ሆኖ ሲመጡ ወይ ደግሞ በግሩፕ ሆኖ ሲመጡ ምን ምን አይነት ቦታዎች አዘጋጅታችኋል? ለሁሉም ይሆን ነገር አለ ወይ? ኦኬ ሶ ለፋሚሊ ለበርዝዴይ ምናምን የተለየ ነገር ሲሆን አርት ኬተር እናረጋለን። ቲስ ሚንስ አርት ያለሽበት ቦታ ወይ ደግሞ አንቺ ፕላን ያደረግሽበት ፕሌስ ላይ ይዘን ለመምጣት ፕሮቫይድ እናረጋለን። ለልደት ለልጆች ልደትም ለብራይዳ ሻወርም ለቤቢ ሻወር አይነት ነገሮች ስታፎች ብዙ ጊዜ ኦርደር ስንደረግ ይዘን እንሄዳለን። ኢቨን ለቲም ቢልዲንግ ካምፓኒዎች ከቲም ቢልዲንግ ላይ በአመት አንዴ፣ በስድስት ወር አንዴ ያም ሲኖራቸው ጋዘር ያደርጋሉ። ሁሉም ተቀምጠው ይስላል ሰው ቦታቸው ላይ ይዘን በሚሄድ ፕሮቫይድ እናደርጋለን። ይሄ ሁሌ አርብና ቅዳሜ የሚካሄድ ፕሮግራም ነው። እንደ ኢቨንት ነው መተች ወይም ማለት ትችያለሽ። በየሳምንቱ በየሳምንቱ፣ አርብም ቅዳሜም። አርብ ሌላ ቦታ አለን፣ ቅዳሜ ደግሞ ሶሻል ሀውስ ላይ እናዘጋጃለን። በወር አንዴ ደግሞ ሞር ዲጄ ሴት ያለበት ቆመች ይሳልሽ እየጨፈርሽ እሱ ደግሞ ኢትስ ሞር ፓርቲ የዓይነት ነገር አርት ፓርቲ ነገር ሆኖ ግን ፔንት እያደረግሽ ነው ሳያለሽ ሙዚቃ አለ ምናምን። እሱም ደግሞ በወራንዴ ሌላ ቦታ ይዘጋጃል ማለት ነው። በጣም ኢንተረስቲንግ ነው። ብዙ ጊዜ አሁን እኛ ሀገር ላይ እንደዚ አይነት የመዝናኛ ሁኔታዎች አልተለመደም አይደለ? እና እንዴት ነው ሰው ጋር ያለው አቀባበል ምን ይመስላል? ለም ነን ኮሚኒቲ ተፈጥሯል። የሆነ በየሳምንቱ የሚመጡ ሰዎች አሉ ቢጠፉ ደግሞ ቴክስት የሚያደርጉልኝ ያሉ እመጣለን ና የሚሉና፣ የሆነ ፓርት ኦፍ ኮሚኒቲ ፈጥሮላቸዋል። እነሱም እንደ ቴራፒቲክ ስለወሰዱት ሞር ለልደታቸውን መጥተው ተሳስለው መቀየር፣ ፍቅረኛሞችም ጊት ይሰጣጣሉ እና ሪሊ አፕሪሺየት እንደውም ሞር የመጀመሪያ አሉ ነበሩ። ከዚህ በፊትም መጀመሪያ ማለት አልችልም፣ ግን ሞር ኮንሲስተንት ሆነን በመቀጠላችን ኮሚዩኒቲን ቢውልድ ለማድረግ እና ሞር ከፍ ከፍ ለማድረግ ይብን አድርጎናል። ሶ አሁን አንድ ከስተመር ለመምጣት ቢያስብ ግዴታ መጀመሪያ አስቀድሞ ሪዘርቭ ማድረግ አለበት ወይስ ድንገት መቶ ለመሳል ቢፈልግ መምጣት ይችላል? ሶ ዩዝዋሊ ቡኪንግ ቢያደርጉ ሪኮመንድ እናደረጋለን። ፖስታችንም ላይ ማስታወቂያችን ላይ ብዙ ጊዜ እሱን አወይ ለማድረግ እሞክራለሁ ቡክ ያደርጉ ሰው ቅድሚያ ይሰጣለ። ምን ጊዜ ቢሆን ቡክ ላረገ ሰው አስቀምጣለሁ። አሁን ግን ኢንኬይዝ ቡክ ካለቀ ረንደም ሰው ከመጣ ድም ካለ አስተናግዳለሁ፣ ከሌለ ግን ለሚንቀጥለው ሳምንት ቡክ አረግለታለሁ ማለት ነው። ስለዚህ ተመራጭ የሚሆነው ኦፕሽን መጀመሪያ ቡክ ማድረግ ያው ያው፣ ወይ ቴክስት ያረጋል ወይ መደወል። ሶ ሪሊ ጉድ በጣም አሪፍ። እንግዲህ አሁን ይህንን ፕሮግራም ለሚያዩ ተመልካቾቻችን እና አርቶሎጂ ላይ መምጣት ለሚፈልጉ ሰዎች የት የት ነው የሚያገኟቸው? አድሬሳችሁ የት ነው? እሺ አዲሱ የአርብ ቦታችን ሌላ ቦታ ነበር ነው። አዲስ ነው። ሳቮር ሬስቶራንት ይባላል። ከፍላሚንጎ አካባቢ ነው። ቅዳሜ ቅዳሜ ደግሞ ይሄ ቦታ እንደምታየው ሶሻል ሀውስ ከኖር ስቴት አጠገብ የምንገኝ ይሆናል። እዚህ ማግኘት የሚፈልጉ ሰዎች ካለው ሶሻል ሚዲያችን ላይ ያለ ካለ ደግሞ ስሩ ቁጥራችንን ማግኘት ይችላሉ ማለት ነው። አሁን ይሄንን ካንቫስ እኔ ስ ያለው እንግዲህ እኔ ስል ነው ይዤ ወደ ቤት መሄድ እችላለሁ። በሚገባ ል ውኔ መሄድ ይቻላል። ፖትም እንደዛው ነው። በጣም አሪፍ ለነበረን ቆይታ አመሰግናለሁ ተመልካቾቻችን። በአርቶሎጂ የነበረኝ ቆንጆ ቆይታ ይህንን ይመስል ነበር። እንግዲህ እንደተከታተላችሁት በልቻለሁ፣ ጠጥቻለሁ እና ቆንጆ የሆነ ስዕል እስያለሁ። ቪዲዮዋችን ይቀጥላል። አብራችሁን ቆዩ። ተመልካቾቼ አሁን ደግሞ የምገኘው ብስራተ ገብርኤል ነው። እንግዲህ ጌም ለሚያዝናናችሁ ለራሳችሁ ሊሆን ይችላል፣ ለልጆቻችሁ። እዚህ በጣም አሪፍ አሪፍ ጨዋታዎችና ጌሞች አሉ ተብዬ ነው የመጣሁት። ቦታው ምን እንደሆነና ምን አይነት ጌሞች እንዳሏቸው አብረን ገብተን እንይ። ሰላም፣ እንዴት ነሽ? እንዴት ነሽ? ማን ልበል? ያሬድ። እሺ ያሬድ ዛሬ እንግዲህ አዲስ ካርቲንግ ታገኘቻለሁ። በጣም አሪፍ አሪፍ ጌሞች እንዳሏችሁ ሰምቼ፣ አዎ ብዙ አለን። ያው አንዳንድ ነገሮችን እናሳይሻለን። እሺ፣ ከዛ በፊት ግን አዲስ ካርቲንግ የት ነው የሚገኘው? እስቲ ለተመልካቾች ነገራችሁ። አዲስ ጎ ካርቲንግ የሚገኘው ብስራተ ገብርኤል አዶ ሲኒማ አጠገብ፣ አፍሪካ ኢንሹራንስ የሚል ህንጻ አለ፣ እዛ ውስጥ ቤዝመንት ስሪ ውስጥ እንገኛለን። እሺ ያሬድ እንግዲህ እዚህ አዲስ ካርቲንግ ምን ምን አይነት ጌሞች አሏችሁ? ብዙ አይነት ጌሞች አሉን። ከነሱ ውስጥ በቃ ወጣ ያሉትን ጌሞች ላሳይሽ እና ፔንትቦል አለን። ፔንትቦል በጣም የምንታወቀው ደግሞ በአዲስ ጎ ካርቲንግ ነው። ቪያር አለን ቨርችዋል ሪያሊቲ እና አዲስ ሰሞኑን የጀመርነው ደግሞ ካሮኪ አለን። በጣም ብዙ ሰው ነው የሚወዱት። እኔም ካሮኪ መሞከር እፈልጋለሁ። ባይዘ እና ሁሉንም አሳይሻለሁ ማለት ደስ ይለኛል። ቅድም እንደነገርኩሽ ነው፣ ካርቲንጎቹን አለን። የሚፈቀደው በነገራችን ላይ ከ14 ዓመት በላይ ነው ካርቲንጉን ለመንካርቲንጉ ከዛ በታች አይቻልም ከዛ በታች አይቻልም ሳይሆን እሱን እንዲነዱት ለምሳሌ ባለ ሁለት መቀመጫዎች አሉ፣ እነሱ አሉ። ያ ማለት ከኛ ከሹፌሮች ጋር ይሄዳሉ። ባለ ሁለት መቀመጫ አለው። ልክ መንዳትም አይችሉት ወይም የሚያስቸግራቸው ከሆነ ከሹፌሩ ጋር መሄድ ይችላሉ። ከ14 ዓመት በታች ስለሆነ አንድ እሱ፣ ሁለት ደግሞ ከ14 ዓመት በታች ሆነው አንዳንድ ጊዜ ቁመታቸው ረዘም የሚሉ ልጆች አሉ። ዋናው ፖይንት ቁመታቸው እግራቸውን እንዲደርስ ነው ማለት ነው። አዎ እግራቸው ፍሬና ነዳጅ ጋር እንደፈለጉ መድረስ አለበት ማለት ነው። አጭር ከሆነ ውስጥ ግን፣ አሁን ከ አስራ አራት ዓመት በላይ ለዛ ነው እኮ ባሉለት መቀመጫ አለ ያልኩሽ። እና እሱን እሱን አሳይሻለሁ። ካርቲንጎቹ በዚህ በኩል ነው ያሉት፣ እና ካሮኪ አለኝ። ካሮኪ ደግሞ በዛ በኩል አለ። እሺ ያው እሱን አሳይሻለሁ በደንብ አድርጌ። እና ፔንት ቦል አለ የሽጉጥ አለኝ። እሱን ደግሞ በጀርባ በኩል አለ። ቪአር፣ አለኝ ቨርቹዋል ሪያሊቲ። እነዚህ ናቸው ብዙውን ከሰመሮች የሚወዱት ያው ሌሎቹ እንደሚታወቁት ፑልና ጆቶኒ ፕሌስቴሽኖች እነሱ ነሱ አሉ ማለት ነው። ከነሱ በተጨማሪ ስለዚህ እናንተ ካርቲንጉን ጨምሮ ለየት ለየት ያሉ ጌሞች አሏችሁ ማለት ነው። አዎ፣ አለ ስለዚህ ያሬድ፣ እኔ ደሞ ዛሬ ካርቲንጉን እና ካሪዮኪውን ብሞክር በጣም ደስ ይለኛል። እሺ፣ ችግር የለውም ማሳይሻለሁ ሁለቱ ነው። እሺ እሺ፣ ካሪዮኪያችን ይሄን ይመስላል ማለት ነው። በጣም ነው የሚያምሩ ሩሙ አሁን ባንዴ ምን ያህል ሰው ያስተናግዳል? ከሚኒመም ሁለት ሰው እስከ ማክሲመም በቃ እስከ አስር ሰው ምናምን መጠቀም ይችላሉ። እዚህ ገብተ በአንድ ጊዜ መጥተውም አስር ሰው መጠቀም ይችላሉ። እንደምታየው ትንሽ ሰፋ ያላል ያው ከአስር ሰው በላይ ስለሙ አይቻሉ እና የፈለጉት ሙዚቃ ከፍተው ያው መዝናናት ይችላሉ ማለት ነው። ስለዚህ እኔም አሁን ልጅፈን ይቻላል። የፈለግሽን ሙዚቃል ትልበልሽ እና የምትፈልጊውን ንገሪኝና ላስጀምረልሽ የጸደኒያ ገብረ ማርቆስ እከተላለሁ እከተላለሁ። በቃ እሺ፣ አስጀምርልሻለሁ የጸደኒያ መርጭልሻለሁ። ልክ አንቺ ሬዲ ስትሆኝ ማስጀምር ትችያለሽ ማለት ነው። እሺ፣ እሺ፣ መልካም። እሺ፣ ተመልካቾች እንግዲህ አሁን ካሪዮኪ ላረግ ነው። የመጀመሪያ ነው። ድምጼ ለክፉ አይሰጥም ብዬ አስባለሁ። እስ እናንተም ሀሳባችሁን አሳውቁኝ

ተመልካቾቼ እንግዲህ ካሪዮክ አድርግ ያለው እንደተመለከታችሁት፣ ድምፄ እንዴት ነው እስቲ ኮሜንት አድርጉልኝ። አሁን ደግሞ ወደ ካርቲንጉ መሄድ ይሆናል። አብራችሁን እንቆዩ። እሺ፣ ካሪዮክ እንዴት ነው? በጣም ደስ ይል ነበር። ያሬድ እንታየው፣ ድምፄ ለክፎ አይሰጠውም? አዎ እሺ ወደ ካርቲንጉ ስንመጣ ደግሞ ዩኒፎርም አለ። መጀመሪያ ቁመታችን እንለካለን ማለት ነው። ቁመታ ከ140 ቅድም እንዳልኩሽ ከ14 ዓመት በላይ ወይም ደግሞ ቁመታቸው 13ም 12ም ሆኖ ረጃጅሞች አሉ፣ እና ቁመታቸውን እዚች ጋር ቼክ እናደርግና ከዚህ በታች የሚሆኑ ከሆነ ባለሁለት መቀመጫ አለው። ቅድም እንደነገርኩሽ አብሮ እንደዛ መሄድ ይችላሉ። ፕላስ ደግሞ ከዚህ በላይ የሚሆኑ ከሆኑ ደግሞ ብቻቸው መንዳት ይችላሉ ማለት ነው። በጣም አሪፍ። በድንገት አሁን ያሪድ ምናልባት አጭር ቀሚስ ለብሳ ለምትመጣ ሴት ምናምን የሚሆን ልብስ አለ? አይመችም ብዬ ነው። አዎ ለሱም አዘጋጅተናል፣ ዩኒፎርሞች አሉ። የተለያየ ከለር ያላቸው የሚያማምሩ ዩኒፎርሞች አሉ። ልክ እንደዚህ አይነት ዩኒፎርሞች ማለት ነው። እሱን ለብሰው መጠቀም ይችላሉ። እኔ አሁን ግን ዛሬ የሚመች ልብስ ስለለበስኩኝ ባልቀይ ችግር የለውም። አዎ ይቻላል። አሁን ልንጀምር ነው ማለት ነው። መጀመሪያ ግን ሄልሜት ትመርጫለሽ፣ ላንቺ የሚሆነውን እችኛትፈለችኛውም ከዛ ከመጀመሪያ በፊት የምናደርጋለን መጀመሪያ ኢንስትራክሽኖች አሉ፣ አንዳንድ ምነገሮች ኢንስትራክሽኖች አሉ። እነሱን ይሰጣቸው እና ከዛ ዩኒፎርም ለብሰው ከተዘጋጁ በኋላ ኢንስትራክሽን ከነገርናችሁ በኋላ ትጀምራላችሁ። በጣም ቀላል ነው። ዛሬ መጥቶ ዛሬ መልመድ ይቻላል። ምንም ከባድ ነገር አያስፈራ። እስኪ አንድ ሁለት ዙር ሶስት ዙር ምናምን ከነዳሽ በኋላ እየወደድሽ ትመጫለሽ። እየተለመደ ይላል። እኔ እንግዲህ ዛሬ መጀመሪያዬ ነው። ችግር የለውም። ሁሉም ሰው ሲመጣ የመጀመሪያው ነው። ያው ካርቲንግ ይወደዳል። እሺ እንዴት ነበር ጎካርት እ በጣም አሪፍ ነበረ በጣም ዘና ብያለው ትንሽ ያደክማል ትንሽ አ ትንሽ ያደክማል ግን ደስ ይላል በጣም ታው የመጀመሪያ ስለሆነ ነው እንጂ ደጋግሞ ሲጫወቱት አሪፍ ነው አንዴ በደንብ እየለመድሽ ትመጫለሽ እና ብቻሽን ተወዳድርሽ አንደኛ ወጣሽ አነዳዳይ ራሱ ሰው የለም እንጂ አንደኛ ነበርም ሆኖ አዝጋ ደረጃዎቹ አሉ አንደኛ ሁለተኛ ሶስተኛ ለወጡ ጋ መተው በ በዩኒፎርም ፎቶ መነሳትም መወዳደርም ሲፈልጉ መጥተው ዝች ጋ በደረጃ ይሄ አንደኛ ሁለተኛና ሶስተኛ ማለት ነው። ደስ ይላል በጣም። ስለዚህ እንግዲህ ያሬድ ይህን ካነሳ ናቀር እስቲ ከካሪዮኪው ጀምሮ ያላችሁ ዋጋ ምን ይመስላል? እንደገና ደግሞ ፓኬጅ አላችሁ ወይ የተለየ ወይ የዲስካውንት በብዛት ለሚመጡ ሰዎች አዎ ፓኬጆች አሉ በነገራችን ላይ የልደት ፕሮግራም እንደዚህ ብሪጅ አርሻውን ምናምን ለሚያዘጋጁ ሰዎች የተለያዩ ፓኬጆች አዘጋጅተናል በዛ በሜኑ ስላለን በእሱ መሰረት መሄድ ይችላሉ ዲስካውንትም አለው ያ ማለት በግሩፕ ለሚመጡ በፋሚሊ በግሩፕ ከተለያዩ ቦታ ላይ ለሚመጡ ዝግጅት ላለባቸው ፓኬጆች ስላሉ በእሱ መሰረት መጠቀም ይችላሉ ማለት ነው ፕራይሳችሁ ከምን ይጀምራል? እስቲ ዋጋችሁ ከስንት ብር ጀምሮ አለ? ለምሳሌ የመኪናውን የሚፈልጉ ከሆነ በዙር ነው ከ አምስት መቶ ብር ጀምሮ አለ እና እነሱ እስከሚፈልጉት ድረስ አለ። ካሮኪ ጋር ከመጣን ደግሞ ልክ ቅድም እንዳልኩሽ ፓኬጅ አለው ከ350 ብር ጀምሮ እነሱ በሚፈልጉት መንገድ አለ ማለት ነው። አይ ተመጣጣኝ የሚባል ዋጋ ነው ያላችሁ። ያው ያን አልወዳ አይደለም እሺ ያሬድ፣ ስለዚህ አንድ ሰው ድንገት ዝም ብሎ መምጣት ይችላል ወይስ ቀድሞ ቡክ ማስደረግ አለበት? መደወል አለበት? አዎ ብዙ ከስተመሮቻችን እንደዛ ነው የሚያደርጉት እና ደውለው ቦታ ማስያዝ ምናምን አይጠበቅባቸውም። ማንኛውም ከስተመር ሁሌም ሬዲ ስለሆነ ከጠዋቱ ሁለት ሰዓት እስከ ማታ ሶስት ሰዓት ድረስ አለን። ሙሉ ሳምንቱ ከሰኞ እስከ እሁድ ድረስ አለን። ከጠዋቱ ሁለት ሰዓት እስከ ማታ ሶስት ድረስ ስላለን ኤኒታይም መጥተው መጀመር ይችላሉ። መጥተው የግድ ቦታ መያዝ ምናም አይጠበቅባቸውም። በአጋጣሚ ቢሆን መምጣት ይችላሉ መምጣት ይችላሉ። አብዛኛው ከስተምሮቻችን እንደዛ ስለሚመጡ፣ ቅዳሜና እሁድ ብቻ ሲሆን ትንሽ ወረፋ ስለሚገዛ፣ ያው ቀደም ብለው ቢመጡ ጠዋት ላይ ቢሆን ያው ወረፋ አይበዛባቸውም። ከሰዓት ላይ ሲሆን ግን ትንሽ ወረፋ ስለሚበዛባቸው ቅዳሜና እሁድ ሲሆን ስፔሻሊ እሱ ጋር ቀደም ቢሉ በጊዜ ተስተናግደ ይችላሉ፣ ይችላል ማለት ነው። የት ነው የሚያገኙቸው? አሁን ተመልካቾቻችን ይሄ ቦታ አድራሻ የት ነው? ብስራተ ገብርኤል አዶሲማ አጠገባችን አዶሲማ የሚል ሕንጻ አለ። ከእሱ አጠገብ አፍሪካ ያለንበት ቦታ አፍሪካ ኢንሹራንስ ሕንጻ ነው። ታች ቤዝመንት ስሪ ላይ ያገኙናል። በይ ይመስላል። እሺ አመሰግናለሁ ያሪድ። እንግዲህ ኔ መጠች በጣም ቆንጆ ቆይታ አሳልፍ ያለው ተመልካቾቼ መጥተው ይህን ቦታ የጎበኙት አልብእያያስባለው ነበረን ቆይታ። አመሰግናለበጣም መሰግነ ተመልካቾቼ። በአርቶሎጂ እና በአዲስ ካርት የነበረኝ ቆንጆና አዝናኝ ጊዜ እንግዲህ ን ይመስል ነበረ። እናንተም ከጓደኞቻችሁ ከዘመዶቻችሁ ጋር በመምጣት ቆንጆ የሆነ የመዝናኛ ጊዜን አሳልፉ። ከዚህ በኋላ እንግዲህ በሌላ ቪዲዮ ጥሩ የመዝናኛ ቦታዎችን የምንጠቆማችሁ ይሆናል። ሰብስክራ ማድረግ እንዳትረሱ።